ዳጣ በድጋሚ ልቧ ተሰበረ የአቶ ደረጀ ልጅ እንዳልሆነች በደኔ ውጤቱ አረጋገጠች መጎስም እንግዲህ ደንግጦ በድንጋጤ እየተረበተበተ ማን ነው ይህን ሊያደርግ የቻለው እንዴትስ ነው ይህን ነገር የተፈጠረው ብሎ በጥያቄ ይጠይቃታል እሷም እኔ ማን እንደሆነ አላውቅም እትዬ መቼም አትሆንም ኦኬ አበቄ አበቄ ልትወት እንችላለሽ ምክንያቱም በተደጋጋሚ ፀጉሬን ለመቁረጥ እና ከፀጉሬ ለመውሰድ እየሞከረች ነበረ፣ ትላለች ማለት ነው። በሌላ በኩል ሰላም ስለዳጣ እንቅልፍ ነስቷታል። ስለ ዳጣ እናትነቷ ከንክኗታል እና ይህ የእናት ወድ ስታዩት፣ እንዲህ ስታዩት የእናት ወድ ያስታውቃል። እና በዚያ ምክንያት እንግዲህ ዳጣን፣ ቆይ አንቺ ግን ጋሼ ጋር እንዴት ነገ ተገናኘሽው? ደግሞ ምን እንዴት ነው አስተዳደግሽ? እስኪ ንገሪ እያለች እያስጨንቅሻት ነው የምትገኘው። ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? በያላችሁበት በአለም ዳርቻ ሰላማችሁ ብዙ ይበልልኝ። ፕሊስ ቪዲዮውን ስጀምሩ ላይክ ማድረግ እንዳትረሱ። ዳጣ ክፍል አስራ ሶስትን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይ ምን ይፈጠራል የሚለውን ነገር በሰፊው የምናወራ ነው የሚሆነው ዳጣ እንግዲህ እንደ ወይዘሮ ማርታ ማያስበሰን ጀመራለች ምክንያቱም ወይዘሮ ማርታ ዳጣዬ ከዚህ ጉድ አውጪኝ ስትል ተጠቅሳታለች። ዳጣም እንግዲህ አባቷ ወረቀቱን እንዳያነበው አመመኝ ትላለች ማለት ነው። ወይኔ አመመኝ፣ ራሴን፣ ወይኔ ራሴን ብላ ስትጨው፣ እሱም ደግሞ ደንግጦ ተነስቶ ቆይ ምን ልስጥሽ፣ በቃ ቂምቤ ልውሰድሽ ምናምን ብሎ ስርበተበት፣ አይ ፓራስታሞን ብቻም አምጣላት ይሻላታል ትላለች። ዳጣም እንግዲህ መድኃኒት አምጡልኝ እድናለው ትላለች። በዛ መሀል እንግዲህ ደረጀ ተነስቶ ውሃና ክኒን ሊያመጣላት በሚሄድ ሰዓት ወይዘሮ ማርታም ወይኔ ከጉዳ ወጣሽ በይ ዳጣ እየፈጠኝ ወስደሽ ቆሻሻ ላይ ጣይ ስትላት፣ ዳጣም እየተታደፈች ስታይል ብላ ሄዳለች ማለት ነው። እውነት ለመናገር ዳጣ ለወይዘሮ ማርታ ጉድና የሸፈነችላት ማለት ነው። በእርግጥም ውጤቱ የደረጀ ልጅ እንዳልሆነች ነው የሚናገረው። ዳጣ በሰዓቱ አላወቀችም ነበረ። ወረቀቱ ምን እንደሚልም አላወቀችም። ነገር ግን ተጠራጥራ ነበር። ቆይ ግን ይሄ ወረቀት ምን ሊሆን ይችላል? እንዲስ የፈራሹ ለምንድን ነው? የሚሉ ስጋቶች ገብተውባታል። አበጌም ናታን ክፍል ገብታ ዳጣ የት ሄዳ ነው ብላ በጥያቄ ታፋጥጠዋለች። እሱም ዳጣ የት እንደሄደች ነው በምን እኔ ያላየዋትም ይላታል እሷም ለአንተ ሰት ነግሪ የሆነ ቦታ ላይ አትሄድም ስለዚህ የት እንደሄድሽ ትነግረኛለህ ትለዋለች እሷም ሲጀምር ከዚህ ክላስ አትግቢ ያላልኩሽም እንዴ ምን ሆነች ነው የምትረብዥ ተይኝ እኔ ስለ ዳጣ ምንም የማውቀው ነገር የለኝም ሲላት እሷም እንግዲህ ልብ የሚነካ ንግግር ነው የተናገረች እውነት ለመናገር ይህ እኮ የአባቴ ቤት ነው ደግሞ አትግቢ ማለት በገዛ ቤቴ ፌር አይደለም ብለዋለች እሱም ነው እንዴ ምን ብሎ ደንግጦ ቁጭ ይላል ማለት ነው። ምክንያቱም ልብ የሚነካ ነገር ነው፣ ቅስም የሚሰብር ነው አንዳንዴ እውነታው ሀቁ እያወቅ ነውም ግን ደግሞ ሰዎችን ሆን ብለን ለመስበር የምናደርጋቸው ነገሮች በጣም ያስቀያሚ ናቸው። ዳጣን እንግዲህ አማራት ከዚህ በፊት ከቤት እንድትወጥ አድርጋት፣ ከቤት እንድትባረር አድርጋት፣ እንደገናም ደግሞ ወርቅ ሰረቀች ብላ ብዙ ነገሮችን አደርጋታለች። አሁን ደግሞ እንግዲህ ናታን ናታን የእሷ ካልሆነ የዳጣ መሆን እንደሌለበት ነው የምታምነው። በእርግጥ ወይዘሮ ማርታም ልክ እንደዛ ነው የምታሰበው። ዳጣም እንግዲህ ወደ መጎስ ወረቀቱን ማንበብ ስለማልችል፣ ወይኔ ወረቀቱን ምን ሊሆን ይችላል ብላ ወረቀቱን ከፍታ ስታየው እንግሊዘኛ ለካ አልችልም፣ ወይኔ ብላ መጎስ ጋር ወስጄ ማሳየት አለብኝ፣ ስለዚህ መጎስ ሁሉን ነገር ይነግረኛል ብላ ወደ መጎስ እየገሰገሰች ትሄዳለች፣ ማለት ነው እንግዲህ መጎስም መቶ። የምን ወረቀት ነው ስላት እኔ በምን አውቃለሁ ምን እንደሆን ባቅማ ከአንተ ጋር ምን አስመጣኝ ብላ ወረቀቱን ትሰጠዋለች ማለት ነው እሱም በደንብ ወረቀቱን ሲያየው በጣም ግራ ተጋባ ደነገጠ ቆይ ይሄ ማን ሊያደርግ ይችላል ማን ሊሆን ይችላል ብለሽ ታስቢያለሽ ስላት ቆይ ወረቀቱ ምንድን ነው ያለው ምንድን ነው የተጻፈው ነገር ንገረኛ ስትለው እሱም እንዴት እንደሚነግራት ግራ ተጋብቶ ደንግጦ እየተርበተበተ ነው የሚነግራት የሚገኘው ይህኮ የዴኔን ውጤት ነው ይላታል። ምን እንዴት? ምናምን ስትለው እሱም የደረጀና የዳጣ የዴኔን ምርመራ ነው የሚለውን ሲላት በጣም አዘነች። አዘነች ልቧ ስብር ነው ያለው። እውነት ለመናገር ማለት እና አባቴ ነው እና አባቴ ነው ስትለው እሱም አንገቱ ደፍቶ መስል ይሰጣት አልቻለም። ምክንያቱም አይ አባትሽ አይደለም ማለት በጣም ከባድ ነው። ምክንያቱም ዳጣ ቤተሰቦቿን ቤተሰቦቼን ያገኘው ብላ በጣም ነው ደስ ያላት፣ በጣም በቃ በደስታ እየፈነደቀች ነው እንግዲህ ቤተሰቦቿን ያገኘሻቸው ከ ስምንት አመት በኋላ ነው እና በዛ ምክንያት ልቧ ስብር ብሎ ነበረ። ከዛም በቃ አቶ ደርጅ አባትሽ አይደለም እንግዲህ አባትሽን ደግሞ አብረን እንፈልገዋለን ደግሞ ላንቺ የሚበጀው ትክክለኛ አባትሽን ማወቅ ነው ሲላት፣ አበደች፣ አለቀሰች ብዙ ነገር ነው የሆነች። እውነት ለምናገር፣ እኔ እውነት አብሬያት ነው ያለቀስኩኝ። ምክንያቱም አባቴ ብላችሁ እንደገና አባት አለመሆኑን ወዳችሁት በጣም በቃ ጥልቅ ድረስ ሄዳችሁ እንደገና መጨረሻ ያልሆነ ሲሆን በጣም ነው የሚያሳዝነው። ነገር ግን በስተመጨረሻ ግን ደስ የሚል ብስራት ነው የተበሰረችው። ምክንያቱም ፀጉሯ፣ ይሄን ማን ሊያደርግ ይችላል ብሎ ሲጠይቃት፣ መቼም እትዬ አትሆንም ግን ደግሞ ያቺ አውሬ ልትሆን ትችላለች አበቄ። ስለዚህ አበቄን እገላታለሁ ብላ በህንባ እየተናነቃት እሄዳለሁ። እስኪ ቆይ ተረጋጊ፣ ቆይ እስኪ ዝም በይ። እንዴት እሷ ልታደርግ ትችላለች? እንዴት ተጠራጠረች ሲላት እሷም እኔ አላቅም፣ ብቻ ግን አንድ ቀን ፀጉር ልትቆርጠኝ ነበረ። በሌላ ቀን ደግሞ የፀጉር ማበጠሪያ ስጪ ብላ ገና ፀጉሪን ሳላበጠርበት የሰላምን የፀጉር ማበጠሪያ ወሰደችው ብሎ ብላ ተነግረዋለች ከዛ ተዚህ ስላት ዳጣ ለካ ፀጉሯን አላበጠረችም ነበረ። ምክንያቱም ወዲያውኑኑ መታ ነው ያ የፀጉሩ የወሰደችው የፀጉር እንትኑ ደግሞ የሰላም ነበረ ማለት ነው። ከዚህ በፊት ቪዲዮ ሰርቼ የነበረ በነገራችን ላይ የፀጉሯ የማበጠሪያው ያለው ያለው ፀጉር የሰላም ነው። ስለዚህ አበቄ እያደረገችው ምርመራ የስህተት ምርመራ ነው። ምክንያቱም ፀጉሯ የዳጣ ሳይሆን የንቶኒ ነው ማለት ነው የሰላም ነበረ ማለት ነው። በዛ ምክንያት እንግዲህ ዳጣ ደስ ብሏታል፣ ወደ ሰብቃ ተመልሳለች። እንግዲህ መገውትን ማቅፏት እንኳን ደስ ያለሽ፣ ከዚህ በኋላ እንዲያውም ለአንቺ ነጻነት ነው። ምክንያቱም ወይዘሮ ማርታም እንግዲህ አበጌም የደረጀ ልጅ እንዳልሆነች ስለሚያውቁ ነጻነት ይኖርሻል፣ ከዛ ቤት ሰላማዊ ሰው ትወኛለች ብሏታል ማለት ነው። እንግዲህ በሌላ በኩል አቶ ደረጀ ወይዘሮ ማርታን ቆይን የምልሽ ግን ያ ወረቀት ትናንት ላነቦ የነበረው ወረቀት ሰላም የሰጠችኝ የት ነው ብሎ ሲጠይቃት፣ አይ እኮ ማይረባ ነው ዝም ብሎ ነገር ነው ትለዋለች ማለት ነው። በሌላ በኩል እንግዲህ ወይዘሮ ማርታ አንድ ትልቅ ሀሳብ አለኝ ብላ ሀሳቧን ትነግረዋለች። እሱ ምንድን ነው ሀሳብሽ ሲላት ሰላም እስከ ዛሬ ከኛ ጋር ኖራለች። አሁን ደግሞ የራሷን ህይወት መኖር አለባት። እኔ ሴት ልጅ ነኝ፣ ስለዚህ ለእኛም ግፍ ነው እና የራሷን ህይወት መውለድ አለባት፣ ማግባት አለባት። ስለዚህ ከዚህ ቤት ወጥታ የራሷን ህይወት ትጀምር ስትለው፣ እንግዲህ ደንግጧል ማለት ነው። በጣም ደንገጠ፣ ተረበሸ። አይ እንዴት እሷ ካልፈለገች እኮ መሆን አይችልም። በዛ ላይ ደግሞ እንደሷ ያለ ሰራተኛ ለልጆቻችን እናት የሆነ ሰራተኛ ከየትም ልናገኝ አንችልም ብሏል ማለት ነው። እሷም እንግዲህ እኛ ስለፈለግን ለእኛ ስለተመቸሽን ብቻ የእሷን ህይወት ማቃጠል የለብንም በዛ ላይ ደግሞ ለእኛ ራሱ እርግማን ነው ብላለች። ማለት ነው እንግዲህ አቶ ደረጀ ያ ቃል ሁሉን ነገር ሰላምና አቶ ደረጀ ናቸው። እንግዲህ ዳጣን የወለዷት ያው ዳጣ እናቷ ሰላም እንደሆነች አታውቅም። ነገር ግን ሰላም በጣም ነው የምትወዳት። ሰላምን በጣም ነው የምትወዳት። እንዲሁም ደግሞ ዳጣ ሰላምን በጣም ነው የምትወዳት። እህሏቸው እንግዲህ ሁኔታቸው ነግሯቸዋል። ይኸው በእርግጠኝነት የአቶ ደረጀ ልጅ እንደሆነች ባታውቅም ሰላም ግን ደግሞ ወዳታለች ማለት ነው። እንግዲህ የአቶ ደረጀ እውነታውን ያውቀዋል። ሰላም ለምን እዚህ ቤት እንደማትሄድ ለምን መውጣት እንደማትፈልግ፣ ሁሉ ነገር እያንዳንዱን ያውቀዋል። እና ወይዘሮ ማርታም ተጠራጥራለች በዚህ ጉዳይ። እንግዲህ ብዙ ጥርጣሬዎችን እየፈጠረባት ነው የምትገኘው ማለት ነው። ዳጣ ወደ ቤቷ ተመልሳ እኔ ምልሽ ዳጣ ግን የሆነ ጊዜ ላይ እንደ ተራራ ነው ህይወቴ ብለሽ ነበረ። ስለዚህ አሁን ብቻሽን አግኝቻለው እና እባክሽ ዳጣ ንገሪኝ ስትላት ምን ልንገርሽ? የትኛው ህይወቴ? ቆይ ጎዳና ላይ ነው ያደግኩት ብለሽ ነበር? አዎ ጎዳና ላይ ነው ያደግኩት እናት አደለም። ለምንድን ነው ከጋሼ ጋርስ እንዴት ተገናኛችሁ? መቼስ ነው የተገናኛችሁት? መቼም አጋጣሚ ነው ልትይኝ አይደለም አይደል? ስለዚህ ንገሪኝ እስኪ ስትላት፣ አይ እኔ አልነግርሽም ነግርሽም፣ ግን እስኪ አንቺ ንገሪኝ ብላታለች ማለት ነው። ዳጣ ሰላምን ልትነግራት ፍቃደኛ አይደለችም። ምክንያቱም የዳጣን አጣን ህይወት ማወቅ ፈልጋለች። ምክንያቱም በጣም እንቅልፈነ ስተዋታል ማለት ነው። ሰላምን ዳጣም ቆያንች ግን ማለት ነው መጀመሪያ የጎዳና ልጅ ነው ያልሽ። እሺ መጀመሪያ ላይ የነገርሽን ታሪክ እውነተኛ ታሪክ ነው ማለት ነው፣ ጎዳና ልጅ እንደሆንሽ፣ ጎዳና ላይ እንዳደግሽ፣ ከዛ ደግሞ ቀጥሎ ጋሼ ደብረ ብርሃን ናት አለ። ከዛ ቀጥሎ ደግሞ የጓደኛዬ ልጅ ናት አለ። እና የትኛው ነው እውነት? እስኪ እውነቱን ነገሪ ብላ ተጠራጥራ በጥያቄ እያፋጠጠሻት ነው የምትገኛት። ዳጣም እንግዲህ አረ በቃ ፍጂ እንዴ! በቃ ፍጂ፣ በቃ እንደዛ ነው ብላ ነገሩን መሸፋፈን ፈልጋለች። ምክንያቱም ግልጽ ከነገረቻት ትጠራጠራለች ትጠራጠራለች ብላ ስላሰበች ያው ለወይዘሮ ማርታ ነግራ ታጋለጠኛለች ብላ ስላሰበች እንጂ እናቴ ትሆናለች ብላ አላሰበችም። እውነት ለመናገር እውነት ለመናገር ዳጣም እንድነው የምታደርገው ሄዳ ፀጉሯን ፀጉሯን እንድታሻሻት አብራት እንድትተኛ በቃ ይሄ የእናትና የልጅ አይነት ነገር ነው ያላቸውና ምን ብላለች አበጌ ቆይ ከመጀመሪያ ዳጣ ከዚህ ቤት ስትወጣ ዳጣ ከሌለሽ እኔም ቤቱን ለቅቄ እወጣለሁ ብለሽ ነበረ። ታዲያውን ዳጣ ስለመጣሽ ነው የተቀመጥሽ? ስትላት አዎና፣ አዎ ዳጣ ስለመጣሽ አልወጣም ከዚህ በኋላ ብላለች ሰላም ማለት ነው። ከዛ ምን ብላለች አበጌ ከሰላም ጋር ከዳጣ ጋር ያለሽን ነገር እማታቋሚ ከሆነ ይህም ቤት ለቃችሁ ትወጣላችሁ ብላለች ማለት ነው። ምን አይነት ጋጠወጥ ነሽ? ስርዓት ሊኖርሽ ይገባል ብላታለች ሰላም። በቀጣይ በጣም አጓጊ ነው እውነት ለመናገር አቶ ደረጀ ሰላምን ለሰላም እንግዲህ ደፍረው ውጪ ከዚህ ቤት ይሏታል። ሰላምስ መልሷ ምን ይሆናል ዳጣስ እንዴት ትሆናለች የሚለውን ነገር ይዤላችሁ የሚመጣ ነው የሚሆነው። በጣም አጓጊ ክፍል ላይ ነው ያለነው እውነት ለመናገር አብራችሁኝ ስለነበራችሁ ስለነበረን ቆይታ እጅግ አድርጌ ነው ማመሰግነው። ታዲያ ቤተሰቦችዬ ላይክ እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። የእናንተን ሀሳብ አስተያየት ከዚህ በኋላ ሰላምና ዳጣ እናትና ልጅ መሆናቸው እንዲታይ እንፈልጋለን። ሁለት ለመናገር እና ሀሳብ አስተያየታችሁን በኮሜንት እንድታስቀምጠውልኝ በአክብሮት ትጋብዛችኋለሁ። ስለነበረን ቆይታ እጅግ አድርጌ ነው ማመሰግነውን። ባይ ቤተሰቦችዬ።